እጅግ በርካታ የዩቲዩብ ቻናሎች ቪዲዮቸው እይታ ያጣበት ምክንያት ቻናላቸው ውስጥ ያሉ ሚስጥራዊ ሴቲንጎችን ስላላስተካከሉ ነው። እነዚህን ዛሬ በዚህ ቪዲዮ የማሳያችሁን ሚስጥራዊ የዩቲዩብ ቻናል ሴቲንጎች ሳታስተካክሉ ቻናላችን ቫይራል ይወጣል፣ ቪዲዮችን ደግሞ ይታያል ብሎ ማሰብ ዘበት ነው። ዛሬ በዚህ ቪዲዮ ወደ ሰባት የሚደርሱ የዩቲዩብ ምስጢራዊ ሴቲንጎችን አሳያችኋለሁ። የእናንተ ቻናል ከሰባቱ የትኛውን ሴቲንግ እንዳላስተካከለ ቼክ አድርጋችሁ ያንን ሴቲንግ በማስተካከል ቪዲዮዎቻችሁን አንድ ሌቭል ከፍ ልታደርጉ ትችላላችሁ። ምናልባትም ቪዲዮዎቹ የማይታይበት ምክንያት ይህንን ሴቲንግ ስላላስተካከላችሁ ቢሆንስ ማን ያውቃል? ቀጥታ ወደ ቪዲዮ እንግባ። እንደዚህ አይነት የሚገርሙ ቁም ነገሮች የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ቀጣይ እንዲሰራላችሁ የምትፈልጉትን የከበዳችሁን ነገር በአጠቃላይ ኮሜንት ላይ አስቀምጡ። እኛ በቪዲዮ የምንመጣበት ይሆናል። ወደ ሴቲንጎቹ እንሂድ። ወደ መጀመሪያው ሴቲንግ እንለፍ። የመጀመሪያው ሴቲንግ እጅግ በጣም ብዙ ሰዎች በቴሌግራም በተለያዩ ሰዓቶች ቻናላቸውን ቼክ ሳደርግላቸው የማያቸው እጅግ ብዙ ሰዎች ዘንድ ያለ የማስተካከያ እጥረት ነው ማለት ነው። አብዛኛው ሰው ይህንን ማስተካከያ ሳያስተካክል እጅግ በጣም ብዙ ጥያቄዎች ያነሳል። የቪዲዮ ኢምፕሬሽን ቀነሰብኝ፣ እንደዚሁም ቪዲዮ እየታየ አይደለም የሚል ጥያቄዎችን ያነሳል እና ይሄ ሴቲንግ ወሳኝ ነው። ቻናላችሁ ይሄ ሴቲንግ ይኑረው አይኑረው ገብታችሁ ቼክ አደርጉት። ይሄ ቻናል እንግዲህ ብዙ ጊዜ ለዩቲዩብ ስለዩቲዩብ ዩቲውብ የሆኑ ነገራቶችን ለማሳየት የምጠቀመው ቻናል ነው። ወደዚህ ሴቲንግ ለመግባት መጀመሪያ ዩቲውብ ስቱዲዮ መግባታችሁን እንዳትረሱ። መጀመሪያ ዩቲውብ ስቱዲዮ ላይ ትገባላችሁ። ከዛ በኋላ ሴቲንግ የሚለው ላይ ትገባላችሁ ማለት ነው። ሴቲንግ ከገባችሁ በኋላ እዚህ ጋ ቻናል የሚለውን ስትነኩት እዚህ ጋር ጀነራል ቻናል የሚላለ ቻናል የሚለው ላይ ስትገቡ፣ ከገባችሁ በኋላ እዚህ ጋር አድቫንስድ ሴቲንግ የሚላለ አድቫንስ ሴቲንግ የሚለው ላይ የእናንተ ቻናል ምንድነው ይላችኋል። እዚህ ጋር ሶስት አማራጮች አሉ። በነዚህ በሶስት አማራጮች መካከል አንዱ እጅግ በጣም ቪዲዮችሁን የሚቀንስ ነው። ስለዚህ አንዱን ካደረጋችሁት ቪዲዮአችሁ ይቀንሳል ማለት ነው። እይታው ይቀንሳል። የምትለቋቸው ቪዲዮዎች ቶሎ ቶሎ አይታዩላችሁም። ተደራሽ የመሆኑ አቅማቸው በጣም ይቀንሳል ማለት ነው። ይሄም ምንድነው የምትለቁት ኮንቴንት የህፃናት ነው ወይስ አይደለም፣ የሰራችሁ ቪዲዮ ለህፃናት ነው ወይስ አይደለም የሚል ጥያቄ ነው እዚህጋ የሚጠይቀው የስ ሴት ዚስ ቻናል አስሜድ ፎር ኪድ የሚለውን እዚጋ ከነካችሁት ቪዲዮችሁን ስለቁ፣ ቻናላችሁ ምን ብሎ ነው የሚያነበው ማለት ነው። ለህፃናት ነው ብሎ ነው የሚያስበው። ለህፃናት ነው ብሎ አስበ ማለት ደግሞ ከ13 ዓመት በታች ለሆኑ ሰዎች ብቻ ነው ሪኮመንድ የሚያደርግላችሁ ቪዲዮችሁን። ብዙ አዶች ላይ ራሱ አሁን ሞኔታይዝ ከሆናችሁ በኋላ ራሱ አዶች ላይ የተወሰኑ ገደቦች አሉት። አድ የሚደረግበት ወይ ማለት ነው ለህፃናቶች የሚስማማ ማስታወቂያ ብቻ ነው የሚያስተላልፍላችሁ ማለት ነው። የተለያዩ ነገራቶች ብዙ ገደቦች አሉት ማለት ነው። ይሄ ቪዲዮችሁን በጣም ይጎዳዋል፣ ቻናላችሁንም በጣም ይጎዳዋል ማለት ነው። ቪዲዮችሁን እንዳይ ሲታይ ከሚያደርጉ ነገራቶች መካከል አንዱና ዋነኛው ይሄ ነው ማለት ነው። ሁለተኛው ደግሞ ይሄ ቻናል ለህፃናት አልተሰራም ብላችሁ ለመምላክ ከፈለጋችሁ ይሄን ሁለተኛውን ነው የምነኩት ማለት ነው። ሶስተኛው አማራጭ ደግሞ በእያንዳንዱ ቪዲዮ ላይ ለህፃናት አልተሰራም እያልኩኝ ብመርጥ ይሻለኛል ብሎ ሶስተኛውን መምረጥ ነው። ልትረሱትም ስለምችሉ እዛ ጋ ለህፃናት ነው ብላችሁ ልትመዘግቡት ስለምችሉ ስለዚህ ዚች ጋ ምን ተላጋላችሁ ማለት ነው። ኖ ሴት ዚስ ቻናል አስ ና ሜድ ፎር ኪድ የሚለውን ተሞላላችሁ ማለት ነው። ከዛን ከሞላችሁ በኋላ ሴቭ ትሉታላችሁ። ዋነኛውን አንደኛውን ወሳኝ ሴቲንግ አስተካከላችሁ ማለት ነው። ይሄው ሴቲንግ ሴቭ ዲላ ሴቭ አርገናል ማለት ነው። ይሄኛው ወሳኝ ሴቲንግ ማለት ነው። ቻናላችሁ ላይ ይሄን ሴቲንግ ከዚህ በፊት አስተካክላችሁ ነበረ። ጥሩ ካስተካከላችሁም፣ ካላስተካከላችሁም ሐሳባችሁን ኮሜንት ላይ አስቀምጡ። ወደ ሁለተኛው ሴቲንግ እንለፍ። ወደ ሁለተኛው ሴቲንግ እንለፍ። ይሄንን ሴቲንግ አስተካክላችሁም ሊሆን ይችላል፣ አላስተካከላችሁም ሊሆን ይችላል። ግን ቪዲዮአችሁን አንድ ሌቭል ከፍ ሊያደርግላችሁ የሚችል ሴቲንግ ነው። እጅግ በጣም ወሳኝና ብዙ ሰው ሊጠቀም የሚገባ ሴቲንግ ነው። ስለዚህ ይህንን ሴቲንግ እንዴት አድርገን ነው ምናገኘው? አጠር አድርጌ ልንገራችሁ። ዩቲዩብ ስቱዲዮ እንገባለን። አሁንም እንደተለመደው ሴቲንግ እንገባለን ማለት ነው። ሴቲንግ ላይ ከገባን በኋላ በዚህ መልኩ ጄኔራል ቻናል፣ ምናምን የሚል ሊስት ይደረግልናል። ከዛ ውስጥ ቻናል የሚለው ውስጥ እንገባለን። ኪዎርድስ የሚለው ላይ እንገባና ከዛም በኋላ ምናደርጋለን ማለት ነው። በኮማ ሴፓሬት እያደረግን ይኸው እዚህ ጋ ኢንተርኮማ ሴፓሬት ቫሊዩስ ይላል አይደለ። በኮማ ሴፓሬት እያደረግን ስለ ቻናላችን ሰርች ቢደረጉ እኛን ያገኙናል የእኛን ይመለከታል ያልናቸውን ነገራቶች በአጠቃላይ እንጽፋለን ማለት ነው። ታጎችን ከዚህ በፊት እንደነገርኳችሁ የተለያዩ ኤአዮችን የተጠቀማችሁ ታግ መጻፍ ትችላላችሁ። እጅግ በጣም ቀላል ነው። ቻችፒቲ፣ እንዲፕሲ ግን ጄሚናይ፣ ሌሎችም ብዙ ኤአዮችን የተጠቀማችሁ መጻፍ ትችላላችሁ። እነዚህን ኤአዮች በተመለከተ የሚከብዳችሁ ነገር ካለ መጠየቅ ትችላላችሁ በቴሌግራምም በኮሜንት ላይ ነው ስለዚህ እዚህ ጋር እኔ ከኮፒ ያደረግኩት የራሴ የሆነ ታጎች አሉ የቻናሉ ቻናሉ ስለምንድን ነው የሚለውን በኮማ ሴፓሬት አድርጌ ማለትም መሀል መሀል ላይ ኮማ እየጻፍኩኝ የቻናል ታጎች አሉ እነሱ ምን አደርጋለሁ ፔስት አደርጋቸዋለሁ ማለት ነው እዚህ ጋር ያው ፔስት ሳደርግ በዚህ መልኩ ተቀመጠ ማክሲመም የሚይዘው አምስት መቶ ነው ማለት ነው ስለዚህ አምስት መቶ ታጎች ብቻ ነው የሚያስፈልጉት እዚህ ጋር ግን እኔ ኮፒ ፔስት ያደረግኩት ስንት ነው ማለት ነው ስድስት መቶ ሀምሳ ነው ስለዚህ ምን አደርጋለሁ ማለት ነው እነዚህን እያንዳንዳቸውን አጠፋቸዋለሁ ማለት ነው እያንዳንዳቸው እስከ አምስት መቶ አሁን ስንት ቀረ? ካራክተር ነው ፊደሎች ስለሆኑ የሚይዘው ማለት ነው። ስለዚህ አምስት መቶ እስከሚሆን ድረስ አጠፋቸዋለሁ ማለት ነው። የማልፈልጋቸውን ከውስጥ ከውስጥ እየመረጥኩ ለምሳሌ ይሄ ቢስቴክ አንደር ምናምን የሚለው እሺ፣ ያስፈልገኛል ይሄኛውም እንደዛው እየመረጥኩኝ ከዚህ ውስጥ የማልፈልጋቸውን አጠፋለሁ ማለት ነው። አሁን ሞልቻለሁ ማለት ነው። እስከ አምስት መቶ ድረስ ካራክተሮችን መጨመር ስለምችሉ በዚህ መልኩ መጻፍ ትችላላችሁ ማለት ነው። የቻናላችሁን ታግ መጻፍ ጥቅሙ ምንድነው? ለምሳሌ ቺን ቴክ ብለው ሰርች ሲያደርጉ የናንተ ቻናል መጀመሪያ እንዲመጣ ያደርገዋል። ቴክኖሎጂ ብለው ሰርች ሲያደርጉ የናንተ ቻናል መጀመሪያ እንዲመጣ ያደርገዋል። በቃ እናንተ የምታስተምሩበት ወይ እናንተ እዛ ቻናል ላይ የምትለቋቸው ቪዲዮዎች ስለ ምንድናቸው የሚለውን እዚህ ታግ ላይ ታስቀምጣላችሁ ማለት ነው። እዛ ላይ ያስቀምጣችሁ ማለት ደግሞ ሰዎች በፈለጉ ሰዓት ሰርች ሲያደርጉ የናንተን ቻናል መጀመሪያ አካባቢ ወይ ደግሞ ሊስት ከ ከሚያደርጋቸው ቻናሎች መካከል የእናንተ ቻናል አንዱ ሊሆን ይችላል ማለት ነው። በነገራችን ላይ ይህን እንሳ ቻናላችሁ ላይ አስተካከላችሁ ነበር። አሁን ያላስተካከላችሁ በእርግጠኝነት አስተካከላችኋል ብዬ አስባለሁ። ወደ ቀጣዩ ሴቲንግ እንለፍ። ሶስተኛው ነገር ደግሞ ከዚህ በፊት አንድ ሙሉ ቪዲዮ ሰርቼ ወደ እናንተ ያደረስኩበት ነገር ምንድን ነው የመኖሪያ አድራሻ ነው። ካንትሪ ኦፍ ሬዚደንስ ወይም ደግሞ የመኖሪያ አድራሻ ለዩቲዩብ ቻናላችሁ ምን ያህል ይጠቅማል ብላችሁ ከጠየቃችሁኝ እጅግ በጣም ጠቃሚ ነው። ለምሳሌ ዩቲዩብ ሊጀብል ያልሆኑ ሀገራቶች ላይ ከሆነ ዩቲዩብ ቻናላችሁን የሞላችሁት ዩቲዩብ ቻናላችሁ ገንዘብ የመቁጠር ፕሮባብሊቲ ዜሮ ነው የሚሆነው ማለት ነው ምክንያቱም የሀገር ኤሊጀብል ስላልሆነ ይህንንም ሴቲንግ ማስተካከል ይኖርባቸዋል ማለት ነው ይችን ሴቲንግ እዚህ ጋር ያመጣዋት ለምንድን ነው አንድ ቪዲዮ እንኳን ሰርቼበት እስካሁን ድረስ የሚጠይቀኝ ሰው ስላለ ነው ማለት ነው አሁንም ይህንን ቪዲዮ እያያችሁ ከሆነ እዚህ ጋር ኤርን የምትለዋን ስትነኩት ኤሊጀብሊቲያችሁን ፍሪል የሚያመጣላችሁ ከሆነ ግዴታ ቻናላችሁ ምንድን ነው ማለት ነው ኤሊጀብል የሆነ ሀገር አይደለም የሞላችሁት ማለት ነው ሴቲንግ ላይ ስለዚህ ያንን ሴቲንግ እንዴት እንደምታስተካክሉት ላሳያችሁ እዚህ ጋር ሴቲንግ ላይ ትገባል ባላችሁ ሴቲንግ ላይ ከገባችሁ በኋላ እዚህ ጋር ጀነራል የሚላለ ቻናል የሚለው ላይ አሁንም እንደተለመደው እንገባለን። ስለዚህ ካንትሪ ኦፍ ሬዚዳንስ የምትላለች እዚ ጋር ትመለከቷት እንደሆነ እዚች ጋር ካንትሪ ኦፍ ሬዚዳንስ የምትለዋ ምን እናረጋታለን ማለት ነው ኬንያ ኬንያ መሙላት ቀላል ነው። ኬንያ መሙላት ትችላላችሁ። ዩናይትድ ኪንግደም፣ ሌሎች ሀገራቶች እዚህ ጋር ሊስት የተደረጉ አሉ። እነሱን ትሞላላችሁ። መጀመሪያ ስትከፍቱ ግን በኢትዮጵያ ከሆነ የተከፈተው ቻናላችሁ ምን አይሆንም ማለት ነው። እዚህ ጋር የኤሊጂቢሊቲ ምልክት አያመጣላችሁም ማለት ነው። ኤርን የሚለው ላይ ስትገቡ ኤሊጂቢል እንደሆናችሁ የሚያሳይ ምልክት አያመጣላችሁም። ማለትም ዋች አወር ስንት ላይ እንደደረሳችሁ የሚያሳይ እንደዚሁም ሰብስክራይበር ስንት ላይ እንደደረሳችሁ የሚያሳይ ምንም አይነት ነገር አያሳያችሁም ማለት ነው። ይሄንንም እንደ አንድ ድብቅ ሴቲንግ ያዙት። ምክንያቱም እጅግ በጣም ብዙ ሰዎች ሲቸገርበት ስላየው ነው ብዙ ጥያቄዎችም የተነሱበት ስለሆነ ነው። ያላስተካከላችሁ አስተካክላችኋል ብዬ አስባለሁ። ወደ ቀጣዩ ሴቲንግ እንለፍ። ሌላኛው ሴቲንግ እና አብዛኞቻችሁ ታስተካክሉታላችሁ ብዬ የማስበው፣ ያላስተካከላችሁ ሰዎች ደግሞ ታስተካክሉ ዘንድ ስለምፈልግ ነው ይህንን ሴቲንግ የማሳያችሁ ማለት ነው። ስለዚህ ወደዛ ሴቲንግ ስናልፍ ዲስክሪፕሽን ማስገባት ነው። ቻናላችሁ ዲስክሪፕሽን ሊኖረው ይገባል። ያ ዲስክሪፕሽን ለአልጎሪዝሙ ልክ እንደ ታግ ይረዳዋል ማለት ነው። የእናንተ ቻናል ስለምንድን ነው የሚለውን አልጎሪዝሙ ተረድቶ ቪዲዮአችሁ ቶሎ ቫይራል እንዲወጣ ያደርገዋል ማለት ነው። ስለዚህ ስለ ቻናላችሁ ዲስክሪፕሽን ጻፉለት ማለት ነው። ስለዚህ ያንን ለመጻፍ ደግሞ ቀጥታ ዩር ቻናል የሚለው ስትገቡ እንደዚህ ቻናላችሁን ያመጣላችኋል ማለት ነው። እዚህ ጋር ከስተማይዝ የምትሉ አንት ከስተማይዝ ቻናል የምትሉ አንት ነካላችሁ፣ ከስተማይዝ ቻናል የምትሉ አንት ስትነኩ ይሄ ወደዚህ ይወስዳችኋል ማለት ነው። ወደዚህ ከወሰዳችሁ በኋላ ቀጥታ ወደታች ታረጉና እዚህ ጋር ዲስክሪፕሽን የምትላለች ይሄው ይሄውና ዲስክሪፕሽን የምትለው ላይ ከኤአይ ከተለያዩ ኤአይዎች የሆነ ለቻናላችሁ ዲስክሪፕሽን እንዲሰጣችሁ ቻናላችሁ ስለምን እንደሆነ አስረድታችሁት የሚገርም ዲስክሪፕሽን ይጽፍላችኋል ማለት ነው። ያንን ዲስክሪፕሽን ይዛችሁ መጣችሁ ፔስት ማለት ማለት ነው። በዚህ መልኩ ፔስት ትሉታላችሁ ማለት ነው። ቻናሌ ይሄ ይሄ ነው የሚያካትተው እነዚህን ነገራቶች በቻናል ላይ አስተላልፋለሁ ብላችሁ ሊስት ታደርጉና ምን ታደርጋላችሁ ማለት ነው። እዚጋ ፐብሊሽ ትሉታላችሁ ማለት ነው። ፐብሊሽ ካላችሁ በኋላ ቻናላችሁ ስለምን እንደሆነ ዩቲዩብ ያቃል ማለት ነው። ወደ ቻናላችሁ ስንመጣ ይው እዚጋ ዲስክሪፕሽን ላይ ይው ዲስክሪፕሽናቸው ያስቀምጦልናል ማለት ነው። ስለዚህ የእኛ ዲስክሪፕሽን ይሄ ሆነ ማለት ነው። እዚህ ዲስክሪፕሽናችንን በዚህ መልኩ አዘጋጅተናል። እዚህ ዲስክሪፕሽን ላይ ገብተው ቻናላችን ስለምን እንደሆነ ሊያዩ ይችላሉ። ሁለተኛው ነገር ደግሞ ስለ ቻናላችን የአልጎሪዝሙ በደንብ ስለሚረዳ እኛ ቪዲዮ በለቀቅን ሰዓት የእኛን ኮንቴንት ለሚፈልጉ ሰዎች ፎር ዩ ፔጅ ላይ ወይም ደግሞ መጀመሪያ ፔጅ ላይ ያንን እንዲያመጣላቸው ይረዳቸዋል ማለት ነው። ስለዚህ በዚህ መልኩ ለቻናላችሁ ዲስክሪፕሽን ማዘጋጀት አለባችሁ። ይሄ ዋነኛውና አንዱ ሴቲንግ ነው። ወደ ቀጣይ ሴቲንግ እንለፍ። ሌላኛው ሴቲንግ ደግሞ የቻናላችሁን ሌይአውት የምታስተካክሉበትም ያን ሌይአውት ደግሞ የት ነው የምታስተካክሉት ማለት ነው። ዩቲዩብ እዚ ጋር ከስተማይዝ ቻናል የሚለው ላይ ትገቡና አሁንም እንደቅድሙ እዚ ጋር ፕሮፋይል የምትላለች እዚ ጋር ፕሮፋይል ፒክቸራችሁን እንደዚሁም እዚ ጋር ባነራቸውንባነራችሁን የምትለጥፉበት ታብ ነው ማለት ነው። ይሄንን ታልፉትና እዚጋ ሆም ታብ የሚለው ላይ ትገቡና ብዙ ቪዲዮዎች ለቃችሁ ከሆነ ነው ለእናንተ እጅግ በጣም ጌም ቼንጀር የምንለው ሴቲንግ ነው ይሄ ሴቲንግ ማለት ነው። ምክንያቱም የዩቲዩብ ተከታታዮቻችሁ የእናንተን ቪዲዮ አይቶ ቻናላችሁን ላይ ይገባል። ቻናላችሁን ላይ ሲገባ መጀመሪያ ቻናላችሁ ፊት ለፊት ላይ የሚያዩ ቪዲዮ የእናንተን ቻናል ሰብስክራይብ እንዲያደርግ ወይም ደግሞ ለቆ እንዲወጣ የሚወስኑ ቪዲዮዎች መሆን አለባቸው ማለት ነው። ስለዚህ የእናንተ ቻናል ለቆ የሚወጣ ቪዲዮዎችን ሰብስባችሁ እዛ ፎር ዩ ፔጅ ላይ መጀመሪያ ላይ ማስቀመጥ የለባችሁም ማለት ነው። ያንን ለመቀየር ደግሞ እዚ ሌይአውት የሚለው ላይ ትገቡና እዚች ጋር የሚደረደሩ ቪዲዮዎችን ታስቀምጣላችሁ ማለት ነው። እዚጋ አሁን ለምሳሌ ችነክታችሁ ምን ታደረጋላችሁ ይህን ከዚህ ሴክሽን ማስወጣት ትችላላችሁ። ሌላ ቪዲዮ ከሆነ እዚህ ጋር አድ የምትል ትመጣለች ማለት ነው። አድ እያረጋችሁ ቪዲዮችሁን እዚጋ ትደረዱታላችሁ ማለት ነው። መጀመሪያ የሚመጡትን አንደኛ፣ ሁለተኛ፣ ሶስተኛ እያላችሁ ደርድራችሁ ታስቀምጣላችሁ ማለት ነው። እንዴት መሰላችሁ? ልክ አሁን እንደዚህ እንደማሳያችሁ ለምሳሌ እዚህ ሰውዬ ቻናል ውስጥ ስገባ መጀመሪያ ላይ የምታዩት ተመለከታችሁት፣ መጀመሪያ ላይ የምናየው ይሄው ቪዲዮዎች በጣም ሰዎች ዘንድ ተወዳጅ ሆኖ እዚህ ጋር አንድ ነጥብ ሶስት ሚሊዮን ቪው ያገኘውን ቪዲዮ መጀመሪያ ያደርጎታል። እዚህ ጋር ደግሞ ሁለተኛ ላይ ቪዲዮ ላይ ስንመጣ ደግሞ ይሄው 881000 በ8 ወር ውስጥ ያገኘውን ቪዲዮ እዚህ ጋር 844000 እያለ ነው በቪው ቀንሶ ቀንሶ ያስቀመጣቸው ማለት ነው። እዚህ ጋር እነዚህን ቪዲዮዎች ለምንድን ነው እንደዚህ ያስቀመጣቸው? ሰዎች ዘንድ ተወዳጅ ስለነበሩ ነው። ሰዎች እነዚህን ቪዲዮዎች ስለወደዷቸው ይሄንንም ቻናል ነክተው እዚህ ጋር ሰብስክራይብ ሊያደርጉ ቻናሉ ስለምንድን ነው ብለው ገብተው ሊያዩ የሚፈልጉ ሰዎች እዚህ ጋር ሲገቡ እነዚህን ቪዲዮዎች አዩና ሰብስክራይብ አድርገው እንዲቀሩ ያደርጋቸዋል ማለት ነው። ስለዚህ እዚህ ጋር ፖፑላር ቪዲዮ ነው መጀመሪያ የመጣው ማለት ነው። ስለዚህ በዚህ መልኩ እንዲቀመጥላችሁ እናንተ ለያዩታችሁን በደንብ ማስተካከል ይኖርባቸዋል ማለት ነው። በደንብ አርጋችሁ አስተካክሉና ለያዩታችሁ እንዲያምር አድርጉ ማለት ነው። ይሄም ሴቲንግ እጅግ ወሳኝ ነው። እዚህ ጋር ማላሳያችሁን በምን ምክንያት ነው ማለት ነው? እዚህ ቻናል ላይ ቪዲዮ ስላለቀቅኩ ነው። በጣም የቆየና የዱሮ ቻናል ነው፣ የማልጠቀምበት ቻናል ስለሆነ እዚህ ላይ ቪዲዮ ስላለቀቅኩበት አሁን ለያዩት እየደረደርኩኝ ስለማሳለ ስለማላሳያችሁ ነው እጅግ በጣም በጣም ቀላል ነው። እዚጋ እየነካችሁ ሌአውት መደርደር ትችላላችሁ ማለት ነው። ወደ ቀጣዩ ሴቲንግ እንለፍ። ይህኛው ሴቲንግ እጅግ በጣም ወሳኝ ነው። እናም ይሄንን ሴቲንግ ለማስተካከል አሁንም ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ አፕሎድ ዲፎልትስ የሚለውን ክሊክ እናደርጋለን። እዚ ጋ አፕሎድ ዲፎልት ማለት ነው ማለት ነው፣ በእያንዳንዱ ቪዲዮዎቹ ላይ እናንተ እንኳን ባትጽፉት ቪዲዮ በለቀቃችሁ ቁጥር የሚጻፍ የሆነ ነገር ማለት ነው። ስለዚህ እዚጋ ታይትል በእያንዳንዱ ቪዲዮ ላይ ስለምንጽፍ እያንዳንዱ ቪዲዮ ላይ ታይትሉ ስለሚለያይ ልንጽፍ አንችልም ማለት ነው። እዚጋ ዲስክሪፕሽን ግን የእናንተ ቪዲዮ ሁሌም በቃ ይሄ ነገር ኮንቴ ጊዜ ያደርጋል ብላችሁም ታስቧቸውን ትንሽ ዲስክሪፕሽን ትጽፋላችሁ ማለት ነው። ትንሽ አነስ ያለች ዲስክሪፕሽን ትጽፋላችሁ። እንደዚሁም ሶስት ሃሽታጎችን ታስቀምጣላችሁ። ሶስት ወይ አራት ሃሽታግ በቃ ምን ጊዜም የኔ ቪዲዮ ስለዚህ ነገር ያጠነጥናል ብላችሁም ታስቡትን ሶስት አራት ሃሽታጎችን ታስቀምጣላችሁ። እዚ ጋር ቪዚቢሊቲ የሚለውን ፐብሊክ ታደርጉታላችሁ። እዚ ጋር የተወሰኑ ታጎችን ታስቀምጣላችሁ ማለት ነው። የተወሰኑ ታጎችን ቅድም የጻፍኳቸው ታጎች አሉ። እንደዚህ አይነት የተወሰኑ ታጎችን እናንተ የናንተ ቪዲዮ ባይ ዲፎልት እነዚህ ታጎች ሊኖሩት ይችላሉ ማለት የምትለቋቸው ቪዲዮዎች ከዚህ ታግ አይዘሉ ይሆን ብላችሁም ታስቧቸውን የተወሰኑ ታጎችን ታስቀምጣላችሁ ማለት ነው። እናንተ ዲስክሪፕሽን መጻፊያ ጊዜ ባይኖራችሁ ራሱ እንደዚሁም ታጎች የመጻፊያ ጊዜ ባይኖራችሁ ራሱ አፕሎድ ስታደርጉ እነዚህን ታጎች ባይ ዲፎልት ቪዲዮዎቹ በታች ያስቀምጥላችኋል ማለት ነው። ዲስክሪፕሽን ላይ በነገራችን ላይ የቴሌግራም ቻናል፣ ዌብሳይት፣ የተለያዩ ነገራቶች ዲስክሪፕሽን ላይ ማካተት የምትፈልጉ ከሆነ እዚህ ጋር መጻፍ ብቻ በቂ ነው። ከዛም በኋላ ራሱ ቪዲዮ በለቀቃችሁ ቁጥር ባይ ዲፎልት ራሱ አፕሎድ ስታደርጉ ቪዲዮዎቹ ስር ዲስክሪፕሽን ላይ ያስቀምጥላችኋል ማለት ነው። ቻናላችሁን ምንም አይነት መጻፍ አዲስ ጽሁፍ ማስገባት አይጠበቅባቸውም ማለት ነው። ይህንንም ሴቲንግ አስተካክላቸዋል ብዬ አስባለሁ። ወረቀታዊ ሴቲንግ እንለፍ። የመጨረሻው ነገርና ሁሌም በቃ በተጠይቁኝ የነበረው ነገር እነዚህን ነገራቶች ማስገባት ነው። ኢንድ ስክሪን ማስገባት እምቢ አለኝ ወይም ደግሞ ኢንድ ስክሪን እንዴት አድርገን እንደምናስገባ አሳየን የሚሉ ኮሜንቶች የተወሰኑ ኮሜንቶችን እያየው ነው። እንደዚህ ማለት ነው። ስለዚህ ኢንድ ስክሪናቸውን በዚህ መልኩ ማስገባት እጅግ በጣም ጌም ቼንጀር የሆነ ሴቲንግ ነው። እንዳትረሱ። በቃ ሁሌም ነው እኔ ሪኮመንድ ማደርጋችሁ ኢንድ ስክሪን እንዳትረሱ። ለምንድን ነው የሆነ ሰው እናንተ ቪዲዮ ላይ እንዲቆይ ያደርገዋል ማለት ነው። አሁን ለምሳሌ እኔ ቪዲዮ ይህንን እየጨረስኩ ነው። ስለዚህ መጨረሻ ላይ እንደዚህ አይነት ኢንዲስክሪን ያስገባለሁ ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። እንደዚህ አይነት የሚገራርሙ ቪዲዮዎችን የምትፈልጉ ከሆነ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም።